ሰላም ውድ ቤተሰቦች እንደምን አላችሁ። በዛሬው ሰበር ዜናዎቻችን ወቅታዊና አንገብጋቢ ጉዳዮችን ይዘንላችሁ ቀርበናል። የኤርትራ መንግሥት ትግራይን ወርሻታለሁ ማለቱ የተሰማ ሲሆን ይህ አባባል ያስነሳውን ከፍተኛ ውዝግብ፣ ሊኖሩት የሚችሉ ትርጉምና በቀጠናው ሰላምና መረጋጋት ላይ ሊኖረው የሚችለውን እድምታ በጥልቀት እንመለከታለን። በመቀጠል የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው በጋምቤላ ክልል ውስጥ ገብተው አካባቢ መቆጣጠራቸውና የወረዳ ዳዳሪ ማቁሰላቸውን የተመለከተውን አሳሳቢ ዜና ይዘንላችሁ ቀርበናል። እንዲሁም ከዓለም አቀፍ መድረክ የአሜሪካ ምክትል ፕሬዚዳንት እጩ ዴኒ ቫንስ የዩክሬን ጦርነት በቅርቡ እንደማያበቃና መፍትሄው ድርድር ሊሆን እንደሚችል የሰጡትን አስተያየትና የዋሽንግተንን አቋም እንመለከታለን። እነዚህና ተያያዥ ዝርዝር መረጃዎችን አሁን እናቀርባለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩም የኤርትራ መንግስት ትግራይን ወርሻት አለው ማለቱ በቀጠናው ከፍተኛ ውዝግብ እያስነሳ ነው። በምስራቅ አፍሪካ ፖለቲካ ላይ ከፍተኛ መነጋገሪያ የሆነ አዲስ እና አሳሳቢ ዜና እየወጣ ነው። ይኸውም የኤርትራ መንግስት ወይም ከመንግስቱ ጋር ቅርበት ያላቸው ወገኖች በኢትዮጵያ የትግራይ ክልል ላይ ወርሻት አለ የሚል ድምታ ያለው ንግግር መጠቀማቸው በቀጠናው ከፍተኛ ውዝግብና መላምት አስነስቷል። ይህ ወርሻት አለ የሚለው አገላለጽ ይፋዊ የመንግስት ፖሊሲ መሆኑ ባይረጋገጥም በተለይም በቅርቡ በክልሉ በተካሄደውና የኤርትራ ወታደሮች ከፍተኛ ተሳትፎ ባደረጉበት ደም አፋሳሽ ግጭት ዳራ ላይ ሲታይ ከፍተኛ ዲፕሎማሲያዊና ፖለቲካዊ መላምቶችን እያስፋፋ ይገኛል። በዚህም ታዛቢዎችና ተንታኞች የዚህን አገላለጽ ትክክለኛ ፍቺ ለመረዳት እየሞከሩ ሲሆን የተለያዩ ትርጉሞች ሊኖሩት እንደሚችሉ እየተጠቆመ ነው። አንደኛው ትርጓሜ ኤርትራ ለረጅም ጊዜ እንደ ዋንደኛ ጠላት ስትመለከተው የነበረው ህወሓት መዳከሙን ተከትለው ቀደም ሲል ህወሓት የነበረውን የፖለቲካና ወታደራዊ የበላይነት ወይም ተጽዕኖ ኤርትራ እንደተቆጣጠረችው ወይም እንደተረከበችው ለማሳየት የታለመ የድል መግለጫ ሊሆን ይችላል እያሉ ነው። ይህም የህወሓት ዘመን ማብቃቱንና የኤርትራ ፍላጎት የበላይ መሆኑን ለማመላከት የታሰበ ሊሆን ይችላል። ሁለተኛው በኤርትራና በትግራይ ህዝቦች መካከል ባለው ታሪካዊ ባህላዊና ቋንቋዊ ትስስር ላይ ተመስርቶ በተለይም እንደ ባድመ ባሉ አወዛጋቢ የድንበር አካባቢዎች ላይ ኤርትራ በትግራይ መሬት ላይ ታሪካዊ መብት ወይም ተፈጥሯዊ ቅርበት እንዳላት ለማስረገ ለመዘጋት የተሞከረ ሊሆን ይችላል። ምክንያቱም በኤርትራና በትግራይ መካከል ያልተፈቱ የድንበር የይገባኛል ጥያቄ ያሉ ሲሆን በጦርነት ወቅት የኤርትራ ጦር እነዚህና ሌሎች አዋሳኝ አካባቢዎችን መቆጣጠሩ ተዘግበዋል። ሦስተኛው ይህ አገላለስ ኤርትራ በቀጥታም ሆነ በተዘዋዋሪ በትግራይ ክልል ጉዳዮች ላይ የመቆጣጠር ወይም ከፍተኛ ተጽዕኖ የማሳደር ፍላጎት እንዳላት ወይም ይህንኑ በተግባር እየዋለች መሆኑን የሚያመላክት ሊሆን ይችላል። ይህም በጦርነት ወቅትና ከዚያ በኋላ በክልል ውስጥ የነበራትን ወታደራዊ ሚና እና ቀጣይነት ያለው ተሳትፎ እንዲሁም ዋነኛ ዓላማዋ የነበረውን የህዋትን ወታደራዊና ፖለቲካዊ አቅም ሙሉ በሙሉ የማሽመድመድ ፍላጎት ማሳካቱንና አሁን በቀጠናው ቁልፍ ተጽዕኖ ፈጣሪ ኃይል መሆኗን ለማመላከት ያገለግላል። ምንም እንኳ ኤርትራ ትግራይን በይፋ የግዛት ይገባኛል ጥያቄ ባታቀርብም ይህ አይነቱ ምሳሌያዊ ንግግር በራሱ የኢትዮጵያን ሉዓላዊነት በቀጥታ የሚጋፋ፣ የቀጠናውን መረጋገት የሚያሰጋ፣ በህዋትና በኢትዮጵያ ፌዴራላዊ መንግስት ንግስት መካከል የተደረገውና የውጭ ኃይሎች ከትግራይ እንዲወጡ የሚደነግገውን የፕሪቶሪያ የሰላም ስምምነት ሙሉ ተፈጻሚነት ጥያቄ ውስጥ የኤርትራን ከክልሉ የመውጣት ፍላጎትና ጥርጣሬ የሚፈጥር የወደፊት የኢትዮ ኤርትራ ግንኙነትን የሚያደበዝዝና በክልሉ ሰላምን ለማስፈን መልሶ ለመገንባት የሚደረጉ ጥረቶችንም ሊያወሳስብ የሚችል ከባድ ጉዳይ ሲሆን፣ ይህ ሁኔታ በቀይ ባህርና በአፍሪካ ቀንድ ያለውን ሰፊ የጂኦፖለቲካ ሁኔታ በማንጸባረቅ ኤርትራ በቀጠና ያላትን ስትራቴጂካዊ አቋም ለማጠናከርና ተጽዕኖዋን ለማስፋት የምታደርገው ጥረት አካል ተደርጎ ሊተረጎም ይችላል። እንዲሁም ለኤርትራ ሕዝብ እንደ ድልና የበላይነት ማሳያ ሆኖ በማገልገል የውስጥ ድጋፍን ለማጠናከር ወይም ትኩረትን ከውስጥ ችግሮች ለማስቀየር የፕሮፓጋንዳ ዋጋ ሊኖረው ይችላል። በመሆኑም ከኤርትራና ከኢትዮጵያ መንግስታት የሚወጡ ይፋዊ መግለጫዎችን እንዲሁም የዓለም አቀፉ ማህበረሰብ ምላሽ በቅርበት መከታተል አስፈላጊ ነው። ይህ በእንዲህ እንዳለ የደቡብ ሱዳን ታጣቂዎች በጋምቤላ ክልል አንድ አካባቢን መቆጣጠራቸውና የወረዳ አስተዳዳሪን ማቁሰላቸው ተገለጸ። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቤልኮን የተባለ አካባቢን መቆጣጠራቸውንና ላሬ ወረዳ ዋና አስተዳደሪን ማቁሰላቸውን ምንጮች ለቢቢሲ ተናገሩ። ታጣቂዎች ተቆጣጥረውታል የተባለው አካባቢ ነዋሪዎች ወደ ኤላ ከተማ እንደሸሹም ተገልጿል። የኢትዮጵያ ጎረቤት ሀገር ደቡብ ሱዳንን የምትጎራበታቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸማቸው የጀመሩት ከትናንት በስቲያ ከረቡዕ ሚያዝያ 222017 ዓ ም ጀምሮ እንደሆነ አንድ የላሪ ወረዳ ኃላፊ ለቢቢሲ ተናግሯል። እንደ ኃላፊው ገለጻ የኢትዮጵያ ድንበርን አቋርጠው የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉትን የሱዳን ሕዝቦች ነጻነት እንቅስቃሴ ተቃዋሚ ሱዳን ፔፐርስ ሊበሬሽን ሙቭመንት ኢን ኦፖዚሽን ታጣቂዎች ናቸው ናቸው። የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓንጋ ቀበሌ እንደሆነ ምንጮች ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉ ታጣቂዎች ድንበሩን አቋርጠው የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነ ተናግረዋል። የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትላንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትላንት ድረስ እየገቡ እንደሆነ መረጃ እንዳላቸውም አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በናሪዎች ላይ ተኩስ ና ቤቶችን ማቃጠላቸውን ተናግረዋል። ታጣቂዎቹን እንቅስቃሴ ተከትለው ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሪ ወረዳ ዋና አስተዳዳሪ አቶ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉ ምንጮች ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን በወጣው መረጃም የወረዳው ዋና አስተዳዳሪ ትላንት ሐሙስ ሚያዝያ 23 2017 ዓ ም ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት ድንበር አካባቢ በሚገኘው ፓጋቅ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ እየተዛመተ መሆኑን ለማጣራት እንደነበር ተገልጿል። የወረዳው ዋና አስተዳዳሪ በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን በወጣው መግለጫ አመላክቷል። አቶ ቶክስ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ቢቢሲ ያነጋገራቸው የወረዳው ኃላፊ ገልጸዋል። ከወረዳው አስተዳዳሪ ውጭ ጥቃት የደረሰባቸው ሰዎች እንደሌለው የሚናገሩት ኃላፊው የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውን ጠቅሰዋል ይገኛል በአካባቢ የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኖሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበትን ምክንያት አስረድተዋል። ኃላፊው እንደሚገልጹት ድንበሩን አቋርጦ የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው። እንደ መረጃ ያገኘ ነው፣ እዚያ ብዙ ቤት ተቃጥሏል፣ በርካታ ሕዝብ እየተፈናቀለ ነው ያለው ብለዋል። ከታጣቂዎቹ በፓጋቅ ቀበሌው ውስጥ የሚገኝና የድንበር አካባቢ የሆነውን ባለመንደር ሙሉ በሙሉ እ ንደተቆጣጠሩት፣ ኃላፊው ተናግረዋል። እንደ ምንጩ ገለጻ የታጣቂዎቹን እንቅስቃሴ ተከትሎ የወረዳው አስተዳዳሪ ከክልሉ መንግስት ድጋፍ እንዲደረግለት ጥሪ አቅርበዋል። የጋምቤላ ክልል ፖሊስ ኮሚሽን በወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በመጣር በማጣራት ላይ እንደሚገኙ በዛሬው እለት ዓርብ የክልሉና የዞኑ የመንግስት የጸጥታ እና የብልጽግና ፓርቲ አማራጭ ተራሮች የተፈናቀሉ ሰዎችን ለመጎብኘት ኮርገነግ ከተማ መጓዛቸውን ምንጩ ተናግረዋል። ቢቢሲ በጉዳዩ ከጋምቤላ ክልል ሌሎች ባለስልጣናቶች ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። አሁን ከውጭ ወደያዝናቸው ዜናዎች እናልፋለን። የአሜሪካ ምክትል ፕሬዚዳንት በዩክሬን የሚካሄደው ጦርነት በቅርብ ጊዜ ውስጥ አይቆምም አሉ። የአሜሪካው ምክትል ፕሬዝዳንት ዴቪ ቫንስ ከፎርክስ ኒውስ ጋር ባድረጉት ቃለ ምልልስ በዩክሬን እየተካሄደ ያለው ጦርነት በቅርብ ጊዜ ውስጥ አይቆምም ሲሉ ተናገሩ። ቫንስ የአሜሪካ አስተዳደር የተደነቀበት ጥያቄ ለሶስት ዓመታት ያክል የዘለቀው ጦርነት እንዲቆም ለማስቻል ሩሲያና ዩክሬን እንዴት ወደ መካከል ማምጣት ይቻላል የሚል መሆኑን አብራርተዋል። ምክትል ፕሬዝዳንቱ አክለውም እነሱ ወደ ስምምነት መጥተው ይህንን ከባድ ጦርነት የማቆም ኃላፊነት አለባቸው ብለዋል። የቫንስ አስተያየት የተሰማው ኪየቭ እና ዋሽንግተን አሜሪካ የደህንነት ድጋፍ ለማድረግ በምላሹ የዩክሬንን ብርቅዬ ማዕድናት ትርፍ ለመጋራት ስምምነት ከተፈራረሙ በኋላ ነው። ቫንስ ይህንን አስተያየት የሰጡት ከፎክስ ኒውስ ጋር የትራምፕን አስተዳደር በሚመለከት ረዘም ያለ ቃለ ምልልስ ባደረጉበት ወቅት ሲሆን አስተዳደሩ የዩክሬንን ጦርነት የያዘበት መንገድን ተከላክለዋል። እውነት ነው፣ በመወራራቸው ተናደነ ያሉት ቫንስ ነገር ግን ለጥቂት ማይሎች ግዛት በሚል በዚህም በዚያም በኩል በሺዎች የሚቆጠሩ ወታደሮችን እያጣን መቀጠል አለብን ሲሉ ጠይቀዋል። ትራምፕ በዚህ ሳምንት ዩክሬን ምናልባትም ሩሲያ እንደ አውሮፓውያን አቆጣጠር በ2014 በወረራ የያዛቻቸውን ክሬሚያን የሰላም ስምምነት ላይ ለመድረስ በሚል አሳልፍ አለመስጠት ትፈልግ ይሆናል ሲሉ ተናግረዋል። ከዚህ ቀደም የዩክሬን ፕሬዚዳንት ር ዘለንስኪ ሩሲያ በኃይል የተቆጣጠራቻቸውን ግዛት እንደማይሰጡ የሀገሪቱ ሕገ መንግስትን በማጣቀስ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሮቢዮ ሐሙስ ዕለት ከፎክስ ኒውስ ጋር በነበራቸው ሌላ ቃለ ምልልስ ላይ በሁለቱ ሀገራት ግጭት ላይ በቅርቡ መግባባት ላይ መደረስ እንዳለበት ተናግረው ነበር። አለበለዚያ ግን አሉ የውጭ ጉዳይ ሚኒስትሩ ዶናልድ ትራምፕ በዚህ ጉዳይ ላይ ምን ያህል ጊዜ ማሳለፍ እንዳለብን መወሰን ይኖርብናል ብለው ነበር። ሩሲያው ፕሬዝዳንት ቭላድሚር ፑቲን በዚህ ሳምንት ለሶስት ቀናት የሚቆይ የተኩስ አቁም ማወጃቸው ይታወሳል። የተኩስ አቁሙ የሚደረገው የሁለተኛው ዓለም ጦርነት ያበቃበትን በዓል ታሳቢ በማድረግ ሲሆን ሚያዝያ 30 2017 ዓ ም የሚጀመር ይሆናል። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲባሃ የፑቲንን መግለጫ ተከትሎ ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ወዲያውኑ ጠይቀዋል። በሁለቱ ሀገራት መካከል የሚካሄደው ጦርነት ጦርነት አሁንም እንደቀጠለ ነው። ሐሙስ ዕለት ማታ የሩሲያ ሰው አልባ አውሮፕላኖች የዩክሬንን ደቡብ ምስራቅ ከተማን ደብድበው 14 ሰዎች መጎዳታቸው ተገልጿል። ሞስኮ በበኩላ ዩክሬን በገበያ ስፍራ በሰው አልባ አውሮፕላኖች ጥቃት ፈጽማል ስትል ትከሳለች። እንደ ሩሲያ ባለስልጣና ገለጻ ከሆነ ሩሲያ በምትቆጣጠራቸው ደቡብ ዩክሬን በተፈጸመ የድሮን ጥቃት ሰባት ሲገደሉ ሀያ ደግሞ ተጎድተዋል። ኪየቭ ውንጀላቸውን ያስተባበለች ሲሆን ጥቃቱ ወታደሮችን ኢላማ ያደረገ ነበር ብላለች።